ጤና ይስጥልኝ ተመልካቾቻችን፣ ከቢዝነስ ጉዳዮች ጋር አብራችሁን ቆዩ። በባለሀብቶች የሚነሱ ችግሮችን በመፍታት የከተማዋን የልማት እንቅስቃሴ ለማፋጠን እየሰራ መሆኑን በምስራቅ ጎጃም ዞን የደብረ ወርቅ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽፈት ቤት ገለጸ። ኑ ደብረ ወርቅን በጋራና አልማ በሚል መሪ ሀሳብ የባለ ሀብቶች የስራ እንቅስቃሴ በከተማ አስተዳደሩ አመራሮችና ወጣቶች ተጎብኝቷል። መረጃውን ያደረሰን የእናርጅ እናውጋ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። አለምነች ንጉሴ ታቀርበዋለች። በምስራቅ ጎጃም ዞን እናርጅ እናውጋ ወረዳ ደብረ ወርቅ ከተማ አስተዳደር በወተት ላም እርባታ፣ በከብት ማድለብ፣ በሎፍጮ ስራ፣ በቤትና ቢሮ እቃዎች ስራ ተሰማርተው ውጤታማ መሆናቸውን በዘርፉ የተሰማሩ ባለ ሀብቶች ተናግረዋል። ለወጣቶች የስራ ዕድል መፍጠራቸውን የገለጹት አልሚ ባለ ሀብቶች የውሃና የመብራት ችግር ለስራቸው እንቅፋት በመሆኑ መንግስት ችግሩ እንዲፈታላቸው ጠይቀዋል። መንግስት የሰጠንን ቦታ ለመጠቀም አገልግሎትም ለመስጠት ይህንን ማሽን ወደ አንድ ሚሊዮን 150 ሺህ ብር ገደማ አካባቢ ፈይቶ ገብቶ ለስራ ውሏል። ሰራ እየሰራንበት ነው ያለ ይሄን ማሽን ስንገዛ እቁብ ገዝተን ነው፣ ባንክ ብድር ተበድረን ነው። ስለዚህ ያንን ባንክ ብድር ለመመለስም ተቸግረናል። ያለብንን ሜዳ ለመክፈል ችግር ነው። ግማሽ ሰዓትም ሰርተን መብራትም ምንም እየተቸገረ ስለሆነ ይህን ባለፈውንም ተናግረናል። አሁንም በድጋሚ እንናገራለን። መንግስት ይህንንም በአስተያየት አድርጎ ደግፎ ወደ ስራ እንዲገቡ ቢደረግ ከአርባ ከአምሳ ሰው በላይ ሰራተኛ ይዝልናል። መጋቢት አንድ ቀን ሁለት ዓመቱ አሁን አለፈ። የትራንስፈር ከፍለው ያ ሁሉ አልመጣላቸ። በከተማ አስተዳደሩ ሀያ አምስት ባለሀብቶች ወደ ስራ የገቡ መሆኑን የገለጹት የደብረ ወርቅ ከተማ አስተዳደር ኢንዱስትሪና ኢንቨስትመንት ጽሕፈት ቤት ኃላፊ አቶ ሸጋው ከፍ ያለው ባለሀብቶች ወደ ከተማዋ መጥተው እንዲያለሙም ጥሪ ያቀርበዋል። ሀያ ስምንት አካባቢ ባለሀብቶችን የፕሮጀክት ሀሳብ ለመገምገም ሞክረናል። ከሀያ ስምንቱ ውስጥ ሀያ አምስት ወደ ስራ አስገብተናል። በግብርና ዘርፍ በርካቶችን አስገብተናል። በማኒፋክቸሪንግ ዘርፍ በርካቶችን አስገብተናል። በአገልግሎት ዘርፍ ሆቴሎችን፣ ሞቴሎችን፣ ሎጂዎችን የሰጠንበት መንገድ አለ። በክልሉ ያለ ባለሀብት ደብሮ ወጣ አካባቢ ላይ ማልማት የሚፈልግ ከሆነ መሬት ወስደው አጥረው የተቀመጡ ባለሀብቶች የግንባታ ስራውን በማጠናቀቅ ወደ ልማቱ እንዲገቡ መግባባት ላይ ተደርሷል ያሉት አቶ ሸጋው የተጀመሩ የግንባታ ስራዎችን እንዲያጠናቀቁም ባለሀብቶችና ባለድርሻ አካላት የበኩላቸው እንዲወጡ አሳስበዋል። ሶስት አራት የሚሆኑ ባለሀብቶች የተሰጣቸውን ቦታ አጥረው የተቀመጡበት መንገድ አለ። እነሱን የማስተማር ስራ፣ የመምከር ስራ። ስራ ቢሰሩ የሚጠቅሙት ማህበረሰባቸውን እንደሆነ እየተነጋገርን እየተመካከርን ስራ መስራት አለብን። የፋይናንስ ተቋማት ብድር በመስጠት ረገድ አጋዥ መሆን አለበት። መብራት ኃይል ኃይል ከማቅረብ አኳያ አጋዥ መሆን አለበት። ባለሀብቱ ተነሳስቶ ለኢንቨስትመንቱ ዘርፍ ትኩረት መስጠት አለበት። ለወጣቱ የስራ ዕድል መፈጠር አለባቸው። የደብረ ወርቅ ከተማ አስተዳደር ከንቲባ ይበልጣል አበበ የከተማዋን መዋቅራዊ ፕላን የክለሳ ስራ እየተሰራ በመሆኑ ባለሀብቶችን ወደ ስራ ለማስገባት ያግዛል ብለዋል። ባለው አንጻራዊ ሰላም ባለሀብቶች እየመጡ አካባቢያቸው ነው ኢንቨስት የሚያደርጉበት መንገድ እየፈጠር ነው ያለው። ነው የተሻለ እንቅስቃሴ ነው እያደረጉ ያለ በተለይ ለከተማችን ትልቁ ማነቆ የሆነው የከተማችን መዋቅራዊ ፕላን ወይም ደግሞ ስትራክቸራል ፕላኑ መሰረታዊ ችግር ስለነበረበት እሱን እያስከለስን ነው የሚገኘው በማህበረሰቡና በምክር ቤት ካጠቀቅ ነው በኋላ በሙሉ አቅማችን ወደ ተግባራዊ እንቅስቃሴ የምንገባበት ነው የሚሆነው። እና የደጀን ሰብስቴሽን ስራ ሲጠናቀቅ የኤሌክትሪክ ኃይል ጥያቄ መፍትሔ ያገኛል ያሉት ከንቲባው የውሃ ጉድጓድ እየተቆፈረ በመሆኑ የከተማዋን የውሃ ችግር በዘላቂነት እንደሚፈታ ተናግረዋል። ከተማችን ያለው የመብራት መሰረተ ልማት ዝርጋታ አሮጀ ነው። ይህ አሮጀ ደግሞ ባለፈው 2011 አፍሮት አካባቢ ጀምሮ ያገኘው የኮንክሪት ፖል ዝርጋታ እንዲዘረጋና በቅርቡ የደጀን ሰብስቴሽን አልቆ ወደ ተግባራዊ እንቅስቃሴ ሲገባ ችግሩ በቋሚነት ይፈታል እናምናለን። የውሃ ችግር ግን የኢዳን ጥልቅ ውሃ ጉድጓድ ቁፋሩ ኦልሞስት 415 አካባቢ ሜትር ጉድጓድ እየተቆፈረ ያለ፣ ይህ ሲያልቅና ወደ ሙሉ አገልግሎት ሲገባ በዘላቂነት የከተማችን ውሃ ችግር የሚፈታ ሲሆን በጊዜያዊነት ግን የተለያዩ ጉድጓዶችን እየቆፈረ የማህበረሰባችን የውሃ ችግርና የመብራት ችግር ለመፍታት በቅንጅት ከህብረተሰቡና ከባለድርሻ አካላት ጋር እየሰራን ይገኛል። ኑ ደብረ ወርቅን በጋራና ልማት በሚል መሪ መልእክት ጉብኝት መካሄዱን ከከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት ጽሕፈት ቤት የተገኘው መረጃ ያስረዳል።